የእርዳታ ጥሪ ከላይ በምስሉ የምትመለከቷት እህታችን ኢንጂነር ረውዳ ሱልጣን ትባላለች። በስልጤ ዞን ሳንኩራ ወረዳ ከተምዚኮ ቀበሌ ተወልዳ ያደገች ሲሆን የሳንኩራ ወረዳ ካፈራቻቸው ባለምጡቅ አእምሮ ሴቶች አንዷ ነች። ኢንጂነር ረውዳ የመጀመሪያ ድግሪዋን በወላይታ ሶዶ ዩኒቨርሲቲ በኢንጂነሪንግ በመመረቅ በሳንኩራ ወረዳና ዓለም ገበያ ከተማ አስተዳደር በተለያዩ የመንግስት መስሪያ ቤቶች በግንባር ቀደም ባለሙያነትና ለመራርነት ስታገለግል ቆይታለች። ኢንጂነር ረውዳ የሁለተኛ ዲግሪ ማስተርስ ትምህርት ዕድል በማግኘት በወላይታ ሶዶ ዩኒቨርሲቲ ተምራ የመመረቂያ ጥናትና ምርምር ስራዋን ለማቅረብ በዝግጅት ላይ ባለችበት ሰዓት ድንገት ሳይታሰብ የተሰማትን ህመም ተከትሎ ሕክምና ማዕከል ስትገባ ሁለቱም ኩላሊቶቿ ከአገልግሎት ውጭ መሆናቸውን ተነገራት። በሰሙት ዱቡዳ ነገር እሷና ቤተሰቦቿ ድንጋጤ ውስጥ የገቡ ቢሆንም ያው የፈጣሪ ፍቃድ ነውና በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እና በአሚን አጠቃላይ ሆስፒታል የኩላሊት እጥበት ዲያሊሲስ ስታደርግ ትቆያለች። በዚህ ሂደትም ቤተሰቦቿና ዘመድ አዝማዶቿ ያላቸውን ጨርሰው አሁን ላይ አሚን ጄኔራል ሆስፒታል በጊዜያዊነት የኩላሊት እጥበት እየተደረገላት የሚገኝ ሲሆን ውጭ ሀገር ሄዳ ህክምና ማግኘት የማትችል ከሆነ በህይወት የመቆየት እድል እንደሌላትና ውጭ ሀገር ሄዳ ለመታከም ከ3.5 ሚሊዮን ብር እስከ 4 ሚሊዮን ብር እንደሚያስፈልጋት ከሐኪሞች ቦርድ ተነግሯታል። በመሆኑም እናንተ ደጋግ ኢትዮጵያውያን በሀገር ውስጥና በውጭ ሀገር የምትኖሩ ሁሉ ልጃችንን ለማዳን ብዙ ጥረት ብናደርግም ከአቅማችን በላይ በመሆኑ ለወገን ደራሽ ወገን ነውና ካላችሁ ላይ ሳይሆን ከሌላችሁም ላይ ቀንሳችሁ በማሳከም ልጃችን የጀመረችውን ትምህርት አጠናቃ ለሀገርና ለቤተሰብ ለመላው የኢትዮጵያ ህዝብ ካለ አበታች በቻለችው ውለታ እንድትከፍል እባካችሁን የበኩላችሁን በማበርከት ከፈጣ ዛሬ አላህ በታች ልጃችንን አድኑልን፣ ይላሉ ቤተሰቦቿ። ሰውን ለመርዳት ሰው መሆን ብቻ በቂ ነውና ኢንጂነር ረውዳን መደገፍ ለምትፈልጉ በንግድ ባንክ አካውንት ቁጥር 1 ሺ 36 34 35 9 48 ላይ አሊያም በአቢሲኒያ ባንክ 1081 43 84 3 ላይ አሊያም 718 61 85 97 ላይ ረውዳ ሱልጣን ብላችሁ መደገፍ ትችላላችሁ። ለተጨማሪ መረጃ በ0934 54 71 87 ላይ ኢንጂነር ረውዳ ሱልጣንን ማግኘት ትችላላችሁ አሊያም በ09 ስድስት ላይ ዶክተር ባህሩ ሱልጣንን ማግኘት ትችላላችሁ ሰውን ለመርዳት ሰው መሆን ብቻ በቂ ነው